በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ ሆኖ ከተመዘገበና ለውጦች ከከተማ እስከ ገጠር መታየት ከጀመሩ ሰባት ዓመታት ተቆጥሮ ጉዞ ሳይቋረጥ ዛሬም እንደቀጠለ ነው። ጉዞ ሀገሪቱ ቀድሞ የአንዣበበባትን የመበተን አደጋ የቀለበሰ ከመሆኑም በላይ ሀገርን በልማት መንገድ ማስገባትም ችሏል። ባለፉት ሰባት ዓመት ትላልቅ ፕሮጀክቶች እውን የሆኑበትና በተያያዘላቸው ጊዜ የመጠናቀቅ ልምምድ የታየበት ከለውጡ በፊት በተለይ በስኬት የሚነሳ ሆኗል። በውጤታማነት የታጀበ ከስጋት አውጥቶ ወደ ተስፋ ያሻገረ እናም ደግሞ በመሪዎች የተመራ ትልቁ ስራ ደግሞ ውጤቱ ከመሪዎች የተነሳ ነው። መሪ መርቶታል፣ ለውጡም ዛሬ ላይ አድርሷል። ቀጥሎም ደግሞ ከፈጣሪ ጋር ያሻግራል የሚል እምነት ነው ያለኝ። በኮሪደሩም እንዲሁም በሰንዴ ልማት እነ በመንገድ በትራንስፖርትም እንዲሁም ኮሪደሩም ከፍተኛ የሆነ ለውጥ አላት። አገራችን ከፍተኛ የሆነ ለውጥ ያለችበት ጊዜ ነው። ከዚህ የበለጠ ደግሞ መስራት እንደም በተለይ በዚህ በሰባት ዓመት ውስጥ ከፍተኛ የሆነ ለውጦች አሉ። ትላልቅ ነገሮች በተለይ ዛሬ ለኢትዮጵያ ትልቅ የልደት ቀናችን ነው ማለት እንችላለሁ። ክቡር ጠቅላይ ሚኒስትራችን ወደዚህ ፓርቲ ከመጡ ይህንን ፓርቲ ይዘውት ከመጡ ጊዜ ጀምሮ ትላልቅ ስራዎችን ተሰርተዋል። ለምሳሌ ያው ትልቁ አሁን በሪባን ቆርጠው የሚመርቁልን የአባይ ግድብ የመጀመሪያው ትልቁ ስራቸው ነው። ተጨማሪ ያው እንደምንመለከተው ዛሬ አዲስ አበባችን ውብ ያደረጋት ይህ ፓርቲ ነው። ክቡር ጠቅላይ ሚኒስትራችን በሰጡት አቅጣጫ መሰረት እንደምንመለከተው ትልቅ ስራዎችን ተሰርተዋል ማለት ይችላለን። ይህንን ከግምት በማስገባትም በትራንስፖርትና ሎጂስቲክስ ሚኒስቴር ዛሬ ውይይት የተካሄደ ሲሆን በሀገሪቱ ፍታዊነትና አካታችነት ለመስፈኑ ምክንያት መጋቢት 24 ቀን 2010 ዓ ም የመጣው ለውጥ ነው ተብሏል። ፍታዊነት፣ አሳታፊነትና አካታችነት እንዲኖር ሁሉም ኢትዮጵያኖች የምስራቅም በምዕራብም በሰሜንም በደቡብም ያለው ሁሉም ማንነቶች የሚሳተፉበት ስርዓት እንዲኖር ለበርካታ ዘመናት ኢትዮጵያኖች ዋጋ ከፍለዋል። ኢትዮጵያ ያላትን ጸጋ ተጠቅማ እንድትበለጽግ ኢትዮጵያኖች ዋጋ ከፍለዋል። ለረጅም ዘመናት የሀሳብ ልዕልና ቦታ እንዲይዝ ዲሞክራሲ እንዲሰፍን ስልጣን በምርጫ ብቻ በዜጎች ይሁንታ ብቻ እንዲሆን ኢትዮጵያኖች ኖች ለዘመናት ዋጋ ከፍለዋል። የኢትዮጵያኖች የዘመናት ትግል እውን የሆነው ግን መጋቢት 24 2010 ዓ.ም። ለሀገር እድገት ወደ ትክክለኛ መንገድ በትክክለኛው አቅጣጫ የሚመራ መሪ ወሳኝ ነው ያሉት ሚኒስትሩ፣ በኢትዮጵያ ለተመዘገበውም ሆነ እየተመዘገቡ ላሉ ሁለንተናዊ ለውጦች መሰረቱ እየተሰጠ ያለው በሰላ አመራር ምክንያት ነው። በትራንስፖርት ዘርፉ እየተገኘ ላለው አስደናቂ ውጤትም እንዲሁ ለዚህ ነው መጋቢት አራትን የምንደግረው። የለውጦች አሁን የምናያቸው መብቶች በፖለቲካው፣ በኢኮኖሚው፣ በማህበራዊ፣ በዲፕሎማሲው የምናየው ለውጥ መነሻው መሪ ነው። ሀሳብ ያለው መሪ ነው። ሀሳቡን የሚኖር መሪ ነው። ከዚህ አንጻር በሴክተራችንም ምንም እንኳን ካሰብነው አንጻር ካለምነው አንጻር ብዙ የሚቀረን ቢኖርም ለውጦች መጥተዋል። አካታች የሆኑ ለውጦችን ዘላቂ ለማድረግ በጋራ መስራታችንን አጠናክረን መቀጠል አለብን ያሉት ተወያዮቹ በተለይ ሰላማችን ላይ ሰርተን ከራስ አልፈን ለሌሎች መትረፍ ይገባናል ያሉት፣ ሰላማችን መጠበቅ አለበት። አሁን ትልቁ ሰላም ነው ዋናው ነገር እና በአንድ በኩል ሰርተን በሌላ በኩል እንዳይፈርስብን ሰላማችን ላይ ሁላችንም አተኮረን ከሰራን አብረን ከቆምን መገፋፋቱን ካቆምን እቺ ሀገር ለሁላችንም ትበቃናለች ትተርፈናለች። እኛ እንደውም አሁን ለራስ መብቃት ሳይሆን ለሌሎች መትረፍ ነው። በሰላም በኩል ለሌሎች መትረፍ መቻል አለብን። የኢትዮጵያን ብልጽግና ለማረጋገጥ ሁሉም በተሰማራበት ዘርፍ ይበልጥ መትጋት እንደሚገባውም መልእክቶች ተላልፈዋል።